ሰላም ሰላም ውድ የዩቲዩብ ቻናል የቻይነኛ ቋንቋ ትምህርት ተከታታዮች እንደምን አላችሁ? እንግዲህ በባለፈው በክፍል 19 ኢንትሮዳክሽን የሚለውን አይተናል ማለት ነው። እንግዲህ አንድ ሰው በቻይነኛ ራሱን እንዴት ማስተዋወቅ አለበት ወይም ደግሞ ራሱን እንዴት ያስተዋውቃል የሚለውን ለመነጋገር ሞክረናል። እንግዲህ አንድ ሰው የሆነን ሰው ሲያገኝ አዲስ ሰው ሲያገኝ እንዴት ነው ያንን ሰው ራሱን ከዛ ሰው ጋር ሪሌሽን ለመፍጠር መጀመሪያ ራሱን ማስተዋወቅ እንዳለበት ሁሉ እንዴት ነው ለመተዋወቅ የሚያስፈልጉ ቃላቶች በቻይነኛ እንዴት ነው መነጋገር የሚቻለው የሚለውን እነዛን ቃላቶች በባለፈው ክላሳችንም አጥንተናል። እንግዲህ ፓርትቱ ኢንትሮዳክሽን ነው። ይሄ ማለት ፓርትቱ እነዚህን ቃላቶች አዲስ ቃላቶችን ይዤላችሁ አምጥቻለሁ ስድስት አዲስ ቃላቶች አምጥቻለሁ። እነሱን ተማምረን ወደ ሰንተንስ እንቀይራችኋለሁ ማለት ነው። ይሄ የሚሆነው ደግሞ ምንድነው በጥያቄ መልክ ነው ዛሬ ይዤላችሁ የመጣሁት ባለፈው መልስ ነው ይዤላችሁ የመጣሁት። መልስ ማለት ለሚጠየቅ ጥያቄ አሁን ለምሳሌ ስንት አመት ነው የሚለውን፣ ባለፈው ክላሳችን ላይ ግን ሀያ አመቴ ነው የሚል መልስ ነበረ። ልክ እንደዚሁ ሌሎቹን ብዙ መልስ የሚሆኑ የባለፈው ቪዲዮችን ላይ ነበሩ ማለት ስለዚህ ክፍል ሀያ የቻይነኛ ቋንቋ ከመግባታችን በፊት ላይክ ሸር ሰብስክራይብ እያደረጋችሁ ላልደረሰው እንድታደርሱ ፈልጋለሁ በጣም ሸር እየተደረገ አይደለም ወይም ደግሞ ላይክ እየተደረገ አይደለም ለምሳሌ ዘጠና ሰው ወይም ደግሞ ሰማንያ ሰው ቢያየው ከዛ ውስጥ በጣም በዛ ቢባል እስከ ዘጠኝ ሰው ወይም አስር ሰው ነው ላይክ የሚያደርገው ማለት ነው። እና አይ ቲንክ ላይክ ይከፈልበታል ብዬውል አስብ ያለው እና ምናልባት ያስከፍላል ብላችሁ ካሰባችሁ ችግር የለም። ለሂሳቡ ነው ያለው። እሺ፣ ስለዚህ የዛሬ ክላሳችን የሚጀምረው የመጀመሪያው ቃላት ምን ይባላል ማለት ነው። ሸማ ሸማ ሸን የሚለው እንግዲህ ሰከንድ ቶን ያላት ናት ማለት ሰከንድ ቶን። በባለፈው ክላሳችንም ስለ ቶኖች ብዙ ደጋግመን ተምረናል ማለት ነው። ሸማ ሸማ መ የሚለው ማለት ነው ቶን የለው ወይም ደግሞ ኒውትራል ነው ማለት ነው። ስለዚህ ሸማ ሸማ ሸማ ስንል ዋት ወይም ደግሞ ምን የሚል ትርጉም አለው ማለት ነው። እንግዲህ አንድ ሰው የሆነ ከባድ ዜና ሲሰማ ወይም ደግሞ እኛ ከበድ ያለ ነገር ስንነግረው ያ ሰውዬ በድንጋጤ ምን የሚል እንትን ይመልስልናል። የሆነ የሚል ጥያቄ የጠይቀናል ነው ማለት ነው። ስለዚህ ዋት ወይም ደግሞ ምን የሚል ትርጉም አለው ማለት ነው። ሌላኛውና ሁለተኛው ሌላኛውና ሁለተኛው ጄ ጄ ጄ ጄ ጄ። እንግዲህ ይሄ ጄ የምትለዋ ወርድ ማለት ነው። ብዙ አይነት በትርጉም ውስጥ ስትገባ ብዙ አይነት ትርጉም አላት። እና ስንት ማለት ነው ሰበራል ወይም ሃውማች ሃውመኒ የሚል ትርጉም አላት ማለት ነው። ወይም ደግሞ ምን ያህል ስንት የሚል ትርጉም አለው ማለት ነው። እንግዲህ ስንት በጣም ሰፊ ቦታ ወይም ብዙ ቦታ የምትገባ ወርድ ናት ማለት ነው። እቺ ምንም ነገር ለመጠየቅ ሰዓት ስንጠይቅ ሊሆን ይችላል። ወይም አመት የአንድን ሰው ስንት አመት ነው ብለን ለመጠየቅ እንጠቀምበታለን። በጣም ብዙ ነገር እንጠቀምባታለን ማለት ነው። እና ስለዚህ ይቺ ሰርድቶናት ማለት ነው። ይቺ ጂ ስትል ልክ ማለት ነው። ቃሏን ስንናገራት ከላይ ወደ ታች ይወርድ እና ቀጥታ ወደ ላይ ተመልሶ ይወጣል ማለት ነው ድምፁ። ስለዚህ ጂ ማለት ስንት ወይም ደግሞ ምን ያህል የሚል ትርጉም አለው ማለት ነው። ሌላኛው እና ሶስተኛው ማለት ነው ሳንሽ ሳንሽ ሳንሽ ሳን ስንል ልክ አግድም የሆነ ድምፁ ቀጥ ያለ ነው ማለት ነው። ከመጀመሪያው እስከ መጨረሻው አይቀየመም። ሽ ስንል ደግሞ ከንደትንነው ማለት ነው። ልክ እንደመጀመሪያው ላይ እንደነገርኳችሁ ቃል ማለት ነው። ይሄ ደግሞ ሰላሳ የሚል ትርጉም አለው ማለት ነው። እስኪ አብረን ትሬኒንግ እናደርግ ሳንሽ ሳንሳን የሚል እንትን ፎነቲክስ አለው ማለት ስለዚህ ሰላሳ ማለት ነው ትርጉሙ። ሌላኛውና ቀጣዩ ወይም ደግሞ አዲስ በጣም መሰረታዊ የሆነ ነገር ምንድን ነው ማለት ነው። ሌላኛው ወርድ ና፣ ና፣ ና፣ ና። እንግዲህ ይሄ ና የሚለው ቃል ማለት ነው። ልክ ሰርድ ቶን ነው፣ ቪ ቅርጽ ያለው ነው። ቪ ቅርጽ ካለው የትኛውም ፎነቲክስ እንግዲህ ሶስተኛ ቶን እንለዋለን ማለት ና ማለት እንግዲህ ከደብች ኩሽን እንግዲህ የመጀመሪውን ዋት የሚለውን ነግሬያችኋለሁ። ልንጠይቅባቸው ወይም ደብች ኩሽን ከምንላቸው ውስጥ አንዱ ና ማለት ደግሞ ዊች የሚል ነው እንግዲህ በእንግሊዝኛ ትምህርታችን ሁላችንም እናንተም እንደምታውቁት ማለት ነው። ደብል ኤጁኬሽን ከሚባሉት ውስጥ አንዱ ነው ማለት ነው። ይሄ ደብል ኤጁኬሽን ብለን ከምንጠቅሳቸው ውስጥ አንዱ የሆነው ማለት። ስለዚህ ዊች የሚል ትርጉም አለው ማለት ነው። ጎ ጎ ጎ ጎ። ስለዚህ አሁን ይሄ እና ቀጣይ ወርድ ማለት ነው። ይሄ ጎ የሚለው ነው ማለት ነው። ጎ ማለት ካንትሪ ማለት ነው ወይም ደግሞ ሀገር ማለት ነው። ቶኑ ሰከንድ ቶን ነው፣ ልክ ከታች ተነስቶ አፕራይዝ ያደርጋል ማለት ነው። ስለዚህ ውድ ቤተሰብ ይሄ ቃል አብረን ስንለማመደው እንግዲህ እናንተም አብራችሁ እያላችሁ መሆን መቻል አለበት። ጎ ጎ ጎ ጎ። ስለዚህ አሁን አንድን ሰው ከየት ሀገር ነው የመጣ ብንል ይህንን ወርድ እዛ ላይ እንጠቀምበታለን ማለት ስለዚህ ሰንተንስ ላይ በደንብ አሳያችኋለሁ ማለት ነው። ታች በደንብ አድርገን በሰንተንስ እንመለከተዋለን። አሁን ግን መጀመሪያ አዲስ ቃላቶችን መለማመድ ስላለብን ነው መጀመሪያ ላይ ያመጣሁት ማለት ነው። ሌላኛውና የመጨረሻው አንዱ ወርድ ደግሞ ማለት ነው ማለት ነው። ናሊ ናሊ ናሊ። እንግዲህ ይሄ ደግሞ ዌር ወይም ደግሞ የት የሚል ትርጉም አለው ማለት ነው። ዌር ወይም የት የሚል ትርጉም አለው ማለት ነው። ናሊየ ናሊየ። አሁን ለምሳሌ አንድ ሰው የት ነ አዲስ አበባ ነኝ ቢል አዲስ አበባ የት ካላችሁ፣ ናሊየ ናሊየ እንላለን ማለት ነው። ናሊየ ስንል ስፔሲፊክ ቦታውን ይጠቅሳል ማለት ነው። ስለዚህ ናሊየ ማለት ዌር ወይም የት የሚል ትርጉም አለው ማለት ነው። አሁን ውድ ቤተሰቦቼ እነዚህን አዲስ ቃላት ወደ ሰንተንስ ከመግባታችን በፊት እያንዳንዱን ቃላት በደንብ በደንብ አርጋችሁ መለማመድ ይጠይቃልና በደንብ አርጋችሁ ትሬን አድርጓቸው፣ በደንብ አርጋችሁ ተለማመዷቸው። እነሱን ከተለማመዳችሁ በእርግጠኝነት በእርግጠኝነት በአጭር ጊዜ ከዚህ በፊት የሚያስተማርኳችሁ እና የለቀኳቸውን ቪዲዮዎች ከመጀመሪያው ጀምራችሁ ካያችሁ የቻይነኛ ደረጃችሁ ስንት ፐርሰንት እንደደረሰ ማወቅ ትችላላችሁ። ስለዚህ ውድ ቤተሰብ ትኩረት ሰጣችሁ እንድታዩት እንድትማሩት እፈልጋለሁ። በጣም የሚጠቅማችሁ ቋንቋ ነው። ከየትኛውም ከእንግሊዝኛም በላይ ቻይነኛ በጣም ጠቃሚ ነው እና በቻላችሁት መጠን በጣም በጣም እንድታጠኑት እንድትለማመዱት እፈልጋለሁ። ቻይነኛ በባህሪው ስፒኪንግ ይፈልጋል፣ ትሬኒንግ ይፈልጋል። ኮርስ ማንኛውም ቃላት ማንኛውም ወርድ ወይም ደግሞ ማንኛውም የትኛውም ሀገር ቋንቋ ካልተናገርን ወይም ደፍረን የማናወጣው ከሆነ ቶታሊ ይሞታል ማለት ነው። መሸምደዳችን ትርጉም አይሰጥም ወይም ደግሞ ትርጉም አይኖረውም ማለት ነው። ስለዚህ ያ እንዳይሆን ደግሞ ያወቅናትን የሸመድርናትን ቃል ከሌላ ሰው ጋራ የግዴታ መነጋገር መቻል አለብን ማለት ነው። ስለዚህ አሁን በቀጥታ ወደ ሰንተንስ እንሄዳለን ማለት ነው። እንግዲህ በደንብ ተከታተሉኝ ውድ ቤተሰቦቼ። ሰንተንስ የመጀመሪያውን ስንመለከት አሁን ልክ አሁን ዋት የሚለውን በመጀመሪያው ተምረናል ማለት ነው ስለዚህ አሁን እሱን ወደ ሰንተንስ ቀይረን እናየዋለን ማለት ነው ስለዚህ አሁን ምን ብለን እንመማራለን ማለት ነው ኒ ጃው ኒ ጃው ሸማሚንዘ ስለዚህ አንድ አንድ ሰው ስምህ ማን ነው ብሎ በቻይነኛ ለመጠየቅ በቻይነኛ ለመጠየቅ ምን ማለት አለበት የሚለውን ጥያቄ ስናነሳ ይህንን ማለት ይችላል ማለት ነው። ኒ ልክ ማለት ነው። ኒ ጃው አንተ ማን ትባላለህ ወይም ደግሞ ስምህ ማን ነው የሚል ትርጉም አለው ማለት ነው። ስለዚህ ኮሽን ማርክ ማለት ጥያቄ ምልክት ነው ማለት ነው። እና ስለዚህ ኒ ኒ ኒ ጃው ሸማ የሚለውን ተመምረን አለ በአሁኑ ወርድ ላይ ማለት ነው። ኒ ጃው ሸማ ሚንዘ፣ ኒ ጃው፣ ኒ ጃው ሸማ ሚንዝ ስንል ስም ማነው፣ ወይም ደግሞ ዋትስ ዮር ኔም የሚል ትርጉም አለው ማለት ነው። ሌላኛውና ሁለተኛው ደግሞ የምትለዋል ቃል ወደ ሰንተንስ ስናመጣት ወይም ደግሞ ወደ ጥያቄ ስናመጣት ማለት ነው ኒ ስንል ስንት አመትህ ነው ማለት ነው። ስንት አመትህ ነው ኒ ጂ ሶይ ኒ ጂ ሶይ። ኒ ስንል ፎርስቶን ነው። ኒ ስንል ሰርድቶን ነው። ጂ ስንል ሰርድቶን ነው ብለናል። ስለዚህ ጂ የሚለውን በዛሬ የቻይነኛ ቋንቋ ቃላት ላይ ማለት ነው ወይም ቮካብለሪ ላይ ጽፌላችኋለሁ ማለት ስለዚህ እዛ ላይ ትርጉሟን ካወቃችሁ ከዚህ በፊት ደግሞ ኒ ማለት አንተ ማለት ምንም ማለት እንደሆነ አመት ማለት በቻይንኛ ምን ማለት እንደሆነ በባለፈው ክላሳችን ስለሰረውላችሁ አዲስ ቃል ወይም ደግሞ ጂ የምትለውን ስናስገባት ኒ ጂ ሶይ ስንል ስንት አመት ነው ወይም ደግሞ ሃው ኦልዳሪው ማለት እንደሆነ ትርጉሙ ይህን ይመስላል። ማለት ስለዚህ ስንት አመት ነው ስንባል ምንላል? ሳን ሳን፣ እንግዲህ ካብሬ ላይ ሳንሽ የሚለውን ሰርችላችኋል። ስለዚህ ምን ብሎ ይመልሳል ማለት ነው? ሳን ስንል ሰላሳ አመቴ ነው እያለ ማለት ነው። ስለዚህ ስንት ዓመት ነው ብሎ አንድ ሰው ቢጠይቃችሁ፣ ወሺ ማለት እኔ ብላችሁ ይህን ያክል አመት ሆኖኛል ወይም ደግሞ ይህን ያህል አመቴ ነው ብላችሁ መመለስ ትችላላችሁ። ማለት ሌላኛው ሌላኛው የምንነጋገርበት ሌላኛው ሰንተንስ ደግሞ ምን ይሆናል ማለት ነው። ኒሽ ናጎረን፣ ናጎረን፣ ናጎረን ና የሚለው እንግዲህ እንደነገርኳችሁ ዊች ወይም ደግሞ ደብች እንደሆነ በመጀመሪያው ወይም ደግሞ ክላሱን ስንጀምር ነግሬያችኋለሁ ማለት ነው። ስለዚህ ኒሽ ና ጎረን ጎረን ጎረን እንግዲህ አንተ ከየት ነህ ነው። ዌር ፍሮም ነው ደግሞ ማለት ዌር ፍሮም አገርህ የት ነው ነው ከየት ነው ነው። አሁን ለምሳሌ የኛው ጥያቄ ማለት ነው የት ሀገር ሰው ነህ ስንል እንግዲህ ኒሽ ና ጎረን። ስለዚህ ጎ የሚለውን በቮካብላሪ እንዳየነውን ካንትሪ ወይም ኔሽን የሚል ትርጉም አለው ወይም ደግሞ ሀገር ነው ማለት ነው። ስለዚህ የየት ሀገር ሰውነ ብለን ለመጠየቅ በቻይነኛ ምን ብለን መጠየቅ አለብን ማለት ነው ኒሽ ና ጎረን እንላለን ማለት ነው። ከዛ እሱ ምን ብሎ ሊመልስልን ይችላል ማለት ነው? ወሽ ሜይ ጎረን አያም አሜሪካዊ አሜሪካን ሊል ይችላል ማለት ነው። የአሜሪካዊ አሜሪካዊ ነኝ ማለት ነው ትርጉም ወሽ ሜይ ሜይ ጎረን ሜይ ጎረን ማለት አሜሪካዊ ነኝ የሚል ትርጉም አለው ማለት። ስለዚህ ጥያቄው የት ሀገር ሰው ነህ ካለው እኔ የዚህ ሀገር ሰው ነኝ፣ እኔ ኢትዮጵያዊ ነኝ፣ እኔ ደግሞ ጃፓናዊ ነኝ እያለ እያንዳንዱ ሰው የራሱን መልስ ይሰጣል ማለት ነው። ስለዚህ አሁንም ደግሞ አሜሪካዊ ነኝ ብሎ በቂ አይደለም። ምክንያቱም አሁን ለምሳሌ እኛ ኢትዮጵያዊ ነን ብለን ኢትዮጵያ የት ስትተዋወቁ ኢትዮጵያን የሚያውቅ ሰው ከሆነ ኢትዮጵያ የት ሀገር ነው ያለኸው ሲልህ ናሊ የሚለውን ወይም ደግሞ አዲስ ቃላት በተነጋገር ነው። በቡካሎሪ መሰረት ናሊ የሚለውን ጥያቄ ያስከትላል ማለት ነው። ስለዚህ ኒሽ ናሊ ረን ሲላችሁ ወይም ደግሞ የት አካባቢ ወይም ደግሞ ፕሮቪንሱን ነው ማለት ነው የሚጠይቃችሁ። ስለዚህ እናንተም ብላችሁ ትመልሱታላችሁ መሰላችሁ? ወይም ደግሞ ምን ትሉታላችሁ? እኔ ለምሳሌ እኔ አሜሪካዊ ነኝ ብዬ ነው አይደለ እዚህ ጋር ሰንተንስ የሰራሁት አሁን ደግሞ አሜሪካ የት ቢለኝ አሜሪካ የት እንደሆነ እሰራለታለው ማለት። ስለዚህ ምን ይላል ማለት ነው፣ ምን ብዬ እሰራለው ማለት ነው። ዋሽ ዋሽ ዋሽንዱን ዋሽንዱን እንላለው ማለት። ዋሽንዱን እንግዲህ ዋ ማለት ሰከንድ ቶን ነው። ዋ ማለት ሰከንድ ቶን፣ ሸንዱን ማለት ደግሞ ፎርዝ ፎርዝ ቶናል ነው። ስለዚህ አሜሪካ የት ብባል ዋሽንግተን ዲሲ ነኝ እላለው ማለት ነው። ልክ እንደዛ ሁሉ አሁን ለምሳሌ አንተ የት ሀገር ሰው ነው የሚባል፣ ወሽ አይሳይብያን እላለው። የት አካባቢ ይባል፣ የአዲስ የአበባ እላለው። የአዲስ የአበባ ስል እኔ ኢትዮጵያዊ ነኝ። ኢትዮጵያ የት ይባል፣ አዲስ አበባ ብዬ እመልሳለሁ። ልክ እንደዛ ሁሉ እናንተም ጃፓን ነኝ ማለት ትችላላችሁ። ሌላውንም ሀገር በዚህ ሰብስቲቲዎች እያደረጋችሁ ብዙ መልሶችን መስጠት ይቻላል መሰለሽ ጥያቄዎችን እነዚህን አንድ ጊዜ መልሰን አብረንን እንለማመዳቸው እና የክላሳችንን እንጨርሳለን ማለት ነው። ስለዚህ ኒጃ ሰማሚንዘ፣ ኒጃ ሰማሚንዘ፣ ኒጃ ሰማሚንዘ ስምህ ማን ነው የሚል ደብል ኢዱኬሽን አስከትሎ ይመጣል ማለት ነው። ሁለተኛው ኒ ጂሶይ፣ ኒ ጂሶይ ስንት ዓመትህ ነው ማለት ነው። ሌላኛው እና ሶስተኛው ኒሽ ኒሽ ናጎረን ኒሽ ናጎረን ኒሽ ናጎረን፣ ስለዚህ ወይም ደግሞ ከየትኛው አገር ነህ የሚል ጥያቄ ነው የሚለው። ስለዚህ ከየት ነህ ወይም ደግሞ ከየት አገር ነህ ወይም ደግሞ ምናዊ ነህ ማለት ነው፣ ወይም አፍሪካዊ ወይም አውሮፓዊ ኦር ሶምቲንግ ብሎ የራሱን ከዛ ውስጥ ደግሞ እኔ ለምሳሌ አሁን ፈይጆ ልል ይችላለሁ። ፈይጆ አፍሪካ ነው። ከአፍሪካ የት ቢባል ኢትዮጵያ ላለው፣ ከኢትዮጵያ ደግሞ የት ቢባል ደግሞ አዲስ አበባ ወይም ደግሞ ሌላ ቦታ ልል ይችላለሁ። ማለት ልክ እንደዛ ስፔሲፋይ ተደርጎ ቦታውን ይነገራል ማለት ነው እንደ ሰውየው አጠያየቅ። ሌላኛውና የመጨረሻው ኒሽ ናሊረን ኒሽ ናሊረን ስንል የት አካባቢ ወይም ሰው ነህ የሚለውን ትርጉም ይይዛል፣ ወይም ደግሞ ጥያቄ ይጠይቃል ማለት። ስለዚህ እናንተ ደግሞ የት አካባቢ ሰው ነው ስላችሁ አሁን ለምሳሌ ኢትዮጵያ ካላችሁ ኢትዮጵያ የት የሚለው ነው፣ ፕሮቪንሱን ነው የሚጠይቃችሁ። እናንተ ፕሮቪንሱን ስፔሲፋይ አድርጋችሁ ትናገራላችሁ። ኦሮሚያ ያለ ትችላላችሁ፣ ትግራይ ወይም መቀሌል ትችላላችሁ፣ አዳማ፣ ደብረ ማርቆስ፣ ባህር ዳር፣ ጎንደር ወይም ደግሞ ሶማሊ ጅጅጋ፣ አፋር እናንተ የመረጣችሁትን ወይም ደግሞ እናንተ ያላችሁበትን ቦታ ትነግሩታላችሁ ማለት ነው። ስለዚህ ውድ ቤተሰቦች ለዛሬው ይዤላችሁ የመጣ የመጣሁት የቻይነኛ ቋንቋ ክፍል ሀያ ትምህርታችን ይህን ይመስል ነበር። ኢንትሮዳክሽን ቶታሊ እንግዲህ ጨርሰናል። ኢንትሮዳክሽን ይህን የመሰለ ይመስል ነበር። እንግዲህ አስተያየታችሁን ከእናንተ እጠብቃለሁ። ግን ላይክ ሸር ሰብስክራይብ እያደረጋችሁ ኮሜንት እየሰጣችሁ ያው እንድትተባበሩኝ እንደዛም ደግሞ እንድትደግፉኝ እፈልጋለሁ እና እየተጋገዝን ወደፊት እንድንበረታ። አስተያየት ካልሰጣችሁኝ ሁልጊዜም ስትሬት ትክክል ነኝ ብዬ ስለማስብ አንዳንድ ኤክስፕላኔሽኖችን ደግሞ በደንብ ኤክስፕሌን ሳደርግ ምናልባት ላሰፈው እችላለሁ እና እሱንም የሚያሰላቻችሁ ነገር ስለሚኖር ወይም ደግሞ ሊኖር ስለሚችል አስተያየታችሁን እንድትሰጡኝ እፈልጋለሁ። ላይክ ሸር ሰብስክራይብ እያደረጋችሁ ላልደረሰው አድርሱልኝ። ያላያችሁት ከመጀመሪያው ጀምራችሁ ሁሉንም ክላስ እዩት፣ ምክንያቱም በጣም ጠቃሚ ጠቃሚ የሚባሉ ወርዶች ከውስጡ አሉ እና ያው የእናንተን አቋማቸው ወደፊት ኦንላይን ምናልባት ልንገባ እንችላለን። ኦንላይን ላይቭ ላይ ማለት ነው። በዛም ልንመማር እንችላለን። ግን ያው የእናንተ ኢንቴንሽን አላወቅኩም እና የእናንተን ኮሜንት ስለምፈልግ ኮሜንታችሁን አንድ አንድ ሰው አልፎ አልፎ ብቻ ነው እየሰጠኛለው። ስለዚህ በሌላ ጊዜ በሌላ ክላስ እንገናኛለን፣ በክፍለ ሃያ አንድ ። እስከዛው አገራችንን ሰላም ያድርግልን። ሰላም ሁኑ። አመሰግናለሁ። ባይ ባይ